ግብርናችን፣ ግብርና የህዝባችን ዋስትና፣ ግብርናችን፣ ግብርና የኢኮኖሚያችን ዋስትና። እጅግ በጣም ዘመናዊ እርሻ ነው እየታረሰ ያለው። አሁን የምታዩት ኮመርሻላይዝድ የሆነ ነው ማለት። አሁን ይሄ የአርሶ አደር ማሳ ራሱ አይመስልም። እና እኛ ጋር በጣም ሰፋፊ ክላስተሮች አሉ። በዚህ በኩል ተራራ ባይመልሰን ተንጎ ጋር የምንገጥምበት መሆኑ ነው። በዚህ በኩ ኦንጎላሉ ከባቢ የገባና በንብሲ ጋራ የገጠምንበት ሁኔታ አለ። ግብርና የህዝባችን ዋስትና፣ ግብርና የኢኮኖሚያችን ዋስትና። ግብርና በነገራችን ላይ ከሰራንበት እጅግ በጣም የምንለወጥበት የምናድግበት ትልቁ የጀርባ አጥንታችን ግብርና ነው። ስለዚህ ግብርናን በጀንባ ክብረን ሳንንቀው ከሰራ ነው። አርሶ አደሩም ይከበራል፣ አገርም ይከበራል፣ አመራሩም ይከበራል። አምና ያልተሰራበት ቦታ ነው በዚህ አመት የተሰራ ሰው ተረዳ። ምስጥሩን እቺ መሬት ሀብታችን ነው። እኛ አለ ጉልበት፣ አለ ቴክኖሎጂ፣ አለ ከግብርና በላይ ምንም ነገር የለም ማለት ነው። ግብርናችን ግብርና የህዝባችን ዋስትና በግብርናው ዘርፍ ላይ በደምብ ጠንክሮ የሰራ አገር ይለወጣል፣ ያድጋል። አድገውም ደካማ ሀገሮችን ሲመግቡ ሲረዱ ይኖራሉ። ሌሎች ቀበሌዎች አበንዴ ምንጌታ በአሁኑ ሰዓት የለማ ከዚህ በፊት ያልነበረ አዲስ መሬት የወጣ ከመቶ ሄክታር በላይ የለማበትና በቆሎ በዚህ መልኩ የደረሰበት ሁኔታና አርሶ አደሩ ከዚህ ልምድ የወሰደ እያስፋፋ ነው ያለ ነው። የእኛ አርሶ አደሮች እጅግ በጣም ሞዴሎች ናቸው። አይደለም እነሱ ሊማሩ ባለሙያውን ራሱ በደንብ ያስተምራሉ። እርግጥ ይሄ ዘርብ ዜት ከወረዳችን ቀርቶ ለሀገር እያመረትን ነው የምንገኘው። ኩታገጠም እርሻን አርሶ አደሮቻችን በደንብ ተረድተውት በሚገባ እየሰሩና እያስተማሩበት እየተለወጡበት ያለ ሁኔታ አለ። መህዳር አሁን የምናገኘው ሰማኒያ ኩንታል እናገኛለን። አሁን እዚህ ከባቢ ዘርብ ዜት አለ። እነዚህ ዘርብ ዜት ለእኛ ብቻ አይደለም ለሌሎች ክልሎች የሚበቃ በሀብት ነው ያለ። የአቡራሞ ወረዳ እንደ ወረዳ ራሷን ችላ ከተቋቋመችበት ጊዜ ጀምሮ በርካታ የልማትና የመልካም አስተዳደር ስራዎች ሲከናወኑ ቆይተዋል። ተደጋግሞ እንደሚነሳው በግብርናው ዘርፍ አበይት የሚባሉ ስራዎች ተመዝግበውበታል። ከክልልና ከፌዴራል የተውጣጡ የመንግሥት አካላት በየጊዜው በመጎብኘት አቡራሞ ወረዳ የምርጥ ተሞክሮ ማዕከል እስከ መሆን ደርሳለች። ወደ ፕሮግራማችን ተከታታዮች በግብርናው ሥራ ወደ ተመሰከረለት አቡራሞ ወረዳ በሰሞኑ የቤነሻንጉል ጉሙዝ ሚዲያ ባቀናበት ወቅት የዘር ብዜትን በመጠቀም አርሶ አደሮች በኩታ ገጠም እያለሙትን የበቆሎ ሰብል ተመልክተዋል። አዝመራቸው በማፍራቱ አርሶ አደሮቹም ደስተኛ ናቸው። ከግብርና ባለሙያዎች ጀምሮ በየደረጃው የሚገኙ የወረዳው አመራሮች ዘወትር በአርሶ አደሩ የእርሻ ማሳ ላይ እንደሚያሳልፉም ግንዛቤ ወስደናል። እኛም በወረዳው የምህር ሻምን እንደሚመስል ከብዙ በጥቂቱ ተዘዋውረን በካሜራችን ያስቀረነውን አብረን እንከታተለው። በቀጥታ ከቡልድግሉ ቀበሌ ወደ አርሶ አደሮች ጋር ወዳደረግነው ቆይታ እናምራችሁ። ለሚን መሐመድ ይባላለሁ። ቡልድግሉ ቀበሌ ነው። ከአቡራሞ ወረዳ አጠቃላይ ስራ ጉዳይ ስናየው አሁን ደህና ነው። ከዚህ በፊት ስንሰራ ያው ስም ብሎ እንሰራለን። አንድ መስመር ነው የምንሰራ ስም ብሎ እንሰራለን። ውጤት የለም ማለት ነው ወደ እርሻ የጀመራችሁት የአካባቢ ስንት አመታችሁ? ወደ አስር አመት ይሆናል። አስር አመት ይሆናል። ስድስት አመት ነው ያለ አሁን፣ ዘንድሮ ስድስት አመታችን ነው። የአንተ ስንት ሄክታር ነው? በግሌ ያንተ፣ እኔ ግሌ አስራ አምስት ሄክታር ነው። አስራ አምስት ሄክታር ነው እኔ። በኩታ ገጠም ማምራት ከጀመራችሁ በኋላ በሄክታር ስንት ታገኛለች? በሄክታር አሁን የምናገኘው ሰማንያ ኩንዳል እናገኛለን። ሰማንያ ኩንዳል እናገኛለን አሁን ሰባ እስከ ሰማንያ እናገኛለን። አሁን ያለ ነው። ስንድሮ ስንት አርሶ አደሮች ናቸው እዚህ ያለው አስተዳደሮች? ወደ ሀያ ይሆናል። አዎ በአንድ ሀያ ሰው ይሆናል። ተስማምታችሁ ተመካከራችሁ? አዎ ተስማምተን ተነጋግረን፣ ያው እዚህ ነው የጀመርነን ዝራ ያለው አሁን ስንት ሄክታር ይሆናል አጠቃላይ? አጠቃላይ መቶ ሰባ ሄክታር ይሆናል። መቶ ሰባ ሄክታር ይሆናል። ስለዚህ ውጤቱ እንዴት ነው? እንደ ድሮ ከነበረውና አሁን ስታስተያየው? አሁን ውጤቱን ሳየው አሁን ያው ሁኑ ይሻላል። አሁን ያው ለውጥ ደህና ነው። በምርቱ ላይ ማለት ነው። ደና ነው። ስለዚህ ይሄ ያለው ተሞክሮ በሁሉም እናስባለን ለቀጣዩ፣ ሁሉን ሰው ሁሉም ቀበሌ እንደዚህ ቢሆን አሪፍ ነው የሚሻለው ለወደፊት ማለት ነው የምናስበው። በተናጠል ለሚሰሩ አርሶ አደሮ እስኪ መልእክት አስተላልፍ። በሰብሰብ ብለው በኩታ ገጠም ቢሰሩ ውጤታማ ሊሆኑ እንደሚችሉ መልእክት አስተላልፍ። አዎ ለወደፊቱ አጠራጅቶ እንደዚህ እንደጀመርነን እነሱም ደግሞ እንድትጀምሩ አንድ ላይ እንዲሆኑ ውጤት እንድመጣላቸው እናስባለን። በነገራችን ላይ አቡራሞ ወረዳ በጣም በተፈጥሮ የታደለች ነች። እንግዲህ ሌሎች ወረዳዎች ላይ ወርቅ አለ፣ እብነበረድ አለ፣ ሌሎችም ነገሮች አሉና ብዙ ጊዜ ደግሞ በዓለም ደረጃ ከወርቅ የበለጠ ነገር የለም የሚባል አባባል አለ። አንዳንዴ ግን እኛ ጋር ደግሞ በጣም ወርቃችን ግብርናችን ነው። ስለዚህ ግብርናችን እንደመሆኑ መጠን በእኛ አካባቢ ላይ እጅግ በጣም ዘመናዊ እርሻ ነው እየታረሰ ያለው። አሁን የምታዩት ኮመርሻላይዝድ ላይ የሆነ ነው ማለት። አሁን ይሄ የአርሾ አደር ማሳ ራሱ አይመስልም። እና እኛ ጋር በጣም ሰፋፊ ክላስተሮች አሉ። ሞር የሚታወቀውም አቡራሞ በዛ መንገድ ነው እና የኛ አርሶ አደሮች እጅግ በጣም ሞዴሎች ናቸው። አይደለም እነሱ ሊማሩ ባለሙያውን ራሱ በደንብ ያስተምራሉ። እሺ አመሰግናለሁ። እርግጥ እኛ ያው እንግዲህ አርሶ አደር ነ በልኪነት ስራ ጀምሬያለሁ። በዚህም በፊት ያው እድሜ እንደደረሰ በአስራ ስድስት አመት ነው ስራ የጀመርኩኝ። መጀመሪያ ያው በባሊ ነበረ የምናርሰው በባሊ መጀመሪያ አንድ ሄክታር አወጣው ቀርቃሀ ነበረ። በዛን አንድ ሄክታር እንደሰራው ኑክ ሰራው። በዛኔ አዲስ ነበረ መሬቱ። ኑክ ከሰራው ወደ ማሽላ ቀየርኩኝ። ያን ኑክና ማሽላውን ሽቄ ጥንት በሬ ገዛው። በዛን እያስፋፋው መጣው። ከአንድ ሄክታር ወደ ሶስት ሄክታር እየሄድኩኝ ደረስኩኝ። በዛኔ እኛም የምንሰራው በብትን ነበረ። በብትን እየሰራን ማሽላን በቆሎ እያረግንን አኩራተር ጤፍ እያረግን ነው ያደኩኝ። እያልኩኝ እየቆጠብኩኝ ከሳር ቤት ወደ ቆርቆሮ መጣሁ። የተስፋፋ አዎ፣ ቆርቆሮ ሰርቻለሁ። እዚህ አካባቢ አሁን ያለንበት አካባቢ ቡልድግሉ አካባቢ ነው። ቡልድግሉ ቀበሌ አካባቢ ነው ና እዚህ አካባቢ አራት ሺ ሄክታር የለማበት በቆሎ ነው ያለው። እና ሌሎች አካባቢም በዚሁ በአፋሲስም አልፎ በእንትና አልፎ እስከኦንጎላሉ የሚያልፍ ይሄ በቆሎ እንደሚታየው የተያያዘ ነው። በአይን ታይቶ በእግር ሄደንበት ረግጠን ማየት የምንችለው ማለት ነው። እና በዚህ መልኩ ነው። እና አሁን ይሄ በክላስተር የሚለማና ጉዳገጠም የሚለማ በጣም ዘርፍ ብዙ ጥቅም አለው። አንድ ሲረጩ አንድ ላይ ለአርማ በጣም ምቹ ነው የሚሆነው። ሌላ ደግሞ ለጥበቃ በጣም ምቹ ነው። ምክንያቱም ጉዳ ገጠም በቆሎ የሚዘራ ከሆነ በአንድ ቀን በአንድ ጊዜ ይዘራል። ለጥበቃ በጣም ምቹ ነው። አንድ ሰው ጉዳገጠም ሲሰራ አብሮ ተጋግዞ እዛ ውስጥ አቅመ ተጋማ ካለ ያለው ችግር ይታቀፋል። ምክንያቱም ሌሎች ሲጠብቁ ለራሳቸው ሲሉ ይጠብቃሉ። የዛኛው ሰውየውም ደግሞ በእግረ መንግቱ የሚጠበቅበት፣ ሌላ ደግሞ ለምርታማነቱ፣ እንደገና ደግሞ ለተሞክሮ ራሱ ተሞክሮ የሌለው ሰው እዚሁ መሀል ገብቶ ከሌላውን ተሞክሮ እየወሰደ ስራ እየሰራበት መሄድበት አግባብ ነው ያለና በዚህ አመት በጣም የተሻለ እንትና የተሰራበት ከዚህ በፊት አምና 51 ሺህ ነበር በክላስተር ጉታ ገጠም አሁን 77 ሺህ አካባቢ ነው ያለውና ተሻሽሎ ነው ያለ በየ ጊዜው የተሻሻለ ነው ያለና በዚህ ልክ ደግሞ ሌሎች ምርቶችም የተዘራበት ጤፍ ተዘርቶ የተሰራበት እየተሰራበት እንደገና ደግሞ ሌሎች እየተነቀለ የሚሰራበት አሁን ደግሞ አንዳንድ አካባቢ ወደ ወንዝ ዳርቻ አካባቢ ያለው በቆሎ የደረሱ በቆሎዎች ቀድሞ የተዘራ ተነቅሎ አሁን ደግሞ በሽንኩርት የተተከለበት ያለ በትንሽ አሁን 400 ሄክታር አካባቢ መስኖ የተዘራ የተተከለበት ሁኔታ ነው ያለና እሱንም አይተናል። ኢላም እንደ አቡራሞ ወረዳ አሁን በዘንድሮ አመት ለየት ባለ መንገድ ነው ትኩረት አድርገን እየሰራን ያለ ነው ግብርናው ዘርፍ ላይ። ቢኮዝ የኛ ኑሯችን ግብርና ላይ የተመሰረተ ነው፣ የኛ አርሶ አደር ማለት ነው። በተለይ አቡራሞ ወረዳ ሶ በዘንድሮ አመት በዚህ 2017/18 የምርት ዘመን ወደ 11416 ሄክታር ነው ለማረስ አቅደን፣ እስካሁን ድረስ ወደ 125122 ሄክታር በዘር ተሸፍኗል ማለት ነው። ከዛ ውስጥም ደግሞ 77113 ሄክታር በኩታ ገጠም በተለያዩ ሰብሎች በዘር የተሸፈነ ነው ማለት ነው። ሶ ከአምናው ጋር ሲነጻጸር በዘንድሮ ዓመት ከ30 ፐርሰንት በላይ ከፍ ያለ ነው። አምና ላይ እቅዳችን ወደ 78 ሺ ሄክታር ነበረ፣ አፈጻጸማችን ወደ 92 ሺ ሄክታር ነበረ 2016-17 ማለት ነው። በዘንድሮ ዓመት ደግሞ ከ78 ሺ ተነስቶ ወደ 125 ሺ ነው ያደገው ማለት ነው። ቁጡብ እርሻ የሚባል በግብርና በቀበሌ ደረጃ መጣ። አስር በአስር እየሰራው አስር በአስር የምሠራውና በቤተና የምሠራው ለውጥ መጣ። በአስር በአስር የምሠራው አራት ስድስት ጉንዳል አገኘዋለሁ። አንድ ሄክታር የሰራው ደግሞ በቤተን ያን እጥፍ። ይሄ አስር በአስር በለጠልኝ። ከዛ ከግብርና ጋር እየተወያየው ወደ መስመር መጣሁ። መስመር እየተማካከርኩ ከነሱም ወደ ሶስት ሄክታር በመስመር ሠራው ለምግብነት ተረፈኝ። እያልን እያልንን ቴክኖሎጂ መጣና በሰርቪስ ሴት ደረስን። ነው የምርጥ ዘር በቆሎ ድቃይ በቆሎ ናቸው የሚባሉት። የስድስት መስመር ነው፣ ስድስት መስመር ሴቴ ሁለት መስመር ወንዴ ነው የሚዘራው። ያው የራሱ ሳይንሳዊ እንትን አለው። ሳይንሳዊ እንትን አለ። አዎ ሳይንሳዊ ትንታኔ ያለው። እዛ ውስጥ ብዙ ከገባን ብዙ እንትን ላለምን። አሁን በቆሎ በባህሪው ከላይ ያለው ወንዴና ሴቴ አለ። ሁለት ጾታ ነው ያለው። ከላይ ያለው ወንዴ ነው። የትኛው ጭራዋ ሴቷ ናት። ስለዚህ አሁን ይሄ ለምን ተቆረጠ? አይታችሁ፣ ይሄንኛው አልተቆረጠም፣ ይሄንኛው ተቆርጧል አይደል? አይ ይኸው ዝም ብላችሁ በመሀል በመሀል ደግሞ ወንድ ያለ ሁለት ሁለት መስመር። አሁን ይሄ የሴቷ መስመር ተቆርጧል በሙሉ፣ ስድስት ስድስት መስመሩ ማለት ነው የተቆረጠው ራሱን በራሱ እንዳያዳቅ። ቢኤች 661 የሚባል ዝርያ አለ መጨረሻ ላይ ይሄኛው የተቆረጠው ይሄኛው የወንዴ በቆሎ እዚህኛው ላይ አርፎ ዘር እንዳይበላሽ፣ ይሄኛው የሴቶ የተቆረጠው በዋናነት ይሄኛው የተቆረጠበት ዋና ዓላማ ራሱን በራሱ እንዳያዳቅል ነው። ስለዚህ ይሄ የወንዴው እዚህ ሴት ዋጋ ብናኙ ካረፈ ምንድን ነው የሚሆነው? ለዘር አገልግሎት አይውልም፣ ተዳቅሏል። ስለተዳቀለ አይሆንም። ሰባት፣ ነው የሚያገኘው። ሁለት መስመር የወንዴ አለ፣ ሁለት መስመር በየመሀል አሁን ይሄ የወንዴ ነው፣ ሁለት መስመር አለ። በዚህ ሁለት መስመር ወንዴ ሴቷ ትቀበልና እዚህ ጋር ጽንስ ይፈጠራል ማለት ነው። ቀጥታ የወንዴው አበባ የወንዴው ፖሊኔሽን እዚህ ሴቷ አበባ ላይ ሲያርፍ ጽንስ ይፈጠራል፣ ያ ማለት በቆሎ ይፈጠራል ማለት ነው። ግን ይሄ ተነቅሎ የወንዴው ዘር ባይኖር ምን ይፈጠራል? ቆረቆንዳ ነው ቆረቆንዳ ነው። ለምን የእሱ አበባ ተነቅሎላታል ላታል። ሌላ ከሌላ ቦታ አበባ አላገኘችም የዘር ፍሬ አላገኘችም ስላላገኘች ንደሆነ ቆረቆ እንዲያለሚሆ ነው ማለት በዚህ መልኩ ነው የሚዳቀለው። በጣም አደገኛ ስራ ነው እንግዲህ ይሄንን ቻሌንጅ ሁሉ አልፎሆነሆ ነው አርሶ አደ ይችን አበባ ለመንቀን የራሷ ሳይንስ አለሁ። አምሳ ፐርሰንት አናቷ ስትወጣ ነው እየተፈለቀቀች የምትወጣው እና ይሄ ካልወጣ አውቶማቲካሊ ኢንስፔክተሮች ሪጀክት ያደርጉታል። ሪጀክት ሆነ ማለት ለምግብነት ነው የሚለው፣ ለዘራ አገልግሎት አይሆነ ተበላሸ ማለት ነው። ስለዚህ ይቻ አበባ 50% እንደወጣች መነቀል አለባት። ሲዘራ የወንዴ ዘሩንና የሴቴ ዘሩ የራሱ ይሆነ እንትናል። የወንዴ ዘሩ በተዘራ በስምንተኛ ቀኑ ነው የሴቴው የሚዘራው። ለምን ቀድሞ አበባውን እንዳይበት። ስለዚህ የራሱ የሆነ ሳይንስ አለው። ያውና አሷደሩ አሁን ውጤታማ ነው። አዎ ቀላል ውጤታማ ነው። አንደኛ ቀጥታ ከዚህ ነው የሚጭነው መኪና፣ የትራንስፖርት የለበት የምን የለበት እዚው ይወቃል፣ እዚው ሸለቀቃል። ቀጥታ ታሳይ መጥቶ ነው የሚችል። የደቡብ ምርጥ ዘር ድርጅት ከሆነ የሰራው የደቡብ ምርጥ ዘር ድርጅት ይወስደዋል፣ የኢትዮጵያ ምርጥ ዘር ድርጅት ከሆነ የኢትዮጵያ ምርጥ ዘር ድርጅት ይወስደዋል። አሁን ይሄ ደቡብ ነው፣ ከደቡቦች ጋር ውል ወለ የገቡት። መጀመሪያ ሰርስ ቢዝነስ ሲመጣ መጀመሪያ አናውቅም፣ መጣና እኔ እርሻ ሶስት ሄክታር ሞከርኩኝ። በዛኔ አላውቆም፣ በደንብ አላንከባከውም፣ አራት መቶ ሺህ አገኘው ቀጣዩ አመት ሁለት አመት አገኘ መጀመሪያ በዛን አራት መቶ ሺ እንዳገኘው ከዛ በዛን አመት ምንም አልሰራሁበትም፣ ቆጠብ ኩኝ ከዛም አራት ሄክታር አረኩኝና ሁለተኛ አመት ላይ ሰርብዜት አራት ከሀያ ሰራሁ ከዛ ያን ዘርቼ ሲያበቃ ውጤቱ እንደመጣልን መጀመሪያ ብሎ ሶስት መቶ ጋሪ የሚሆን ቤት ተሰርቶ ከስቸዋለሁ። አዎ ከስቸዋለሁ። የሰንድሮ ደግሞ ያው ምርት ላይ ነው ያለው። የሰንድሮ ይሄ ውጤት እያየውት ወደ አስር ሄክታር አሰፋፍቼ እገኝበታለሁ። የሰንድሮ ማለት ነው። በፊት ሎካል ስንሰራ ብር አናገኝ ነበረ። ግን ብር ብዜቱ በሶስት አመቱ የገባልን ብሱ ብር የሰራንበት ነ የለወጥንበት ነው። አሁን አብዛኛው ከሳር ቤት የነበረ ወደ ቆርቆሮ ቤት እየሰሩ ነው እርግጥ ይሄ ሰርቢሴት ከወረዳችን ቀርቶ ለሀገር እያመረትን ነው የምንገኘው። ብዙ ትምህርት ወሰን በፊት ይሄ ጉዳ ቀጠም አይታወቅን ነበረ። አሁን ይሄ እስትሬቱ የበቆሎ ጉዳ ቀጠም ነው። አሁን ስንት ሄክታር አለ? እኔ አስር ሄክታር ነው ሰንትሮ እያመረትኩኝ ያለ እንደ ቀጣ ዓመት መቶ ሀምሳ ሺህ ሄክተር ነው ፈጣሪ ጋገዘን የምንደርሰው። ና ይሄ አካባቢ እየተሰራ ያለ ስራ በዚህ አካባቢ ብቻ አይደለም። አሁን አምና ያልተሰራበት ቦታ ነው በዚህ አመት የተሰራ ሳሌ አሁን ከዚህ በፊት ቡልድጊሉ ከዚህ እስከ ኦንጎላሉ ከዚህ ሌላ አካባቢ አፋሲሲም የንባሲዝም አካባቢ ነበር እንሰራና በዚህ አመት ግን አምና ፕሮግራም ውስጥ ያልነበረው ኦንጎላሉ አካባቢ የገባና በምበሲ ጋራ የገጠምንበት ሁኔታ አለ። በዚህ በኩል ተራራ ባይመልሰን ተንጎ ጋራ የምንገጥምበት እንትና ነው የሚሆነው። ስለዚህ ሌሎች ቀበሌዎች አበንዴ ምንጌታ በአሁኑ ሰዓት ጊዜ ቢኖረን አበንዴ ምንጌታ አካባቢ ብንሄድና የለማ ከዚህ በፊት ያልነበረ አዲስ መሬት የወጣ ከመቶ ሄክታር በላይ የለማበት እና በቆሎ በዚህ መልኩ የደረሰበት ሁኔታና አርሶ አደሩ ከዚህ ልምድ የወሰደ እያስፋፋ ነው ያለ ነው። ለዚህ ነው ቀጣይ ዓመት መቶ ሃምሳ ሺህ ሄክታር እንደርሳለን ብዬ ነው ያሰብኩ። ምክንያቱም ሰው ተረዳ አውቆታል፣ ምስጥሩ ምስጢሩም እቺ መሬት ሀብታችን ነው እኛ አለ ጉልበት አለ ቴክኖሎጂ አለ ግብርና በነገራችን ላይ ከሰራንበት እጅግ በጣም የምንለወጥበት የምናድግበት ሀገርንም የምናጠግብበት ትልቁ የጀርባ አጥንታችን ግብርና ነው። ስለዚህ ግብርናን በደንብ አክብረን ሳንንቀው ከሰራ ነው አርሶ አደሩም ይከበራል፣ አገርም ይከበራል፣ አመራሩም ይከበራል። ግብርና ላይ በጣም ትኩረት አድርጎ መስራት እጅግ በጣም ያስፈልጋል። ነው ፈረንጆች አግሪካልቸር ኢዝ ቢዮንድ ፕሮዳክሽን ነው የሚለው እና ከግብርና በላይ ምንም ነገር የለም ማለት ነው። ፋብሪካው የሚጠቀመው ግብርናን ነው። የምንመገበውም ግብርናን ነው ጫማ የሚሰራው ከግብርና ውጤት የመጣ ነው። ያ ማለት እንስሳትን ይጨምራል ማለት ነው። ስለዚህ በየትኛውም በግብርናው ዘርፍ ላይ በደንብ ጠንክሮ የሰራ አገር ይለወጣል፣ ያድጋል። አድገውም ደካማ ሃገሮችን ሲመግቡ ሲረዱ ይኖራሉ። ኢትዮጵያ ደግሞ ብሎም ደግሞ እንደ ክልል ያለ ነባራዊ ሁኔታ እጅግ በጣም የተፈጥሮ እምቅ ሀብት ያለት ክልል ነች፣ እቺ ክልል ሙሉ ሀገራችን ብቻ ሳይሆን ዓለምን መመገብ የሚችል ነው። ሁሉም ነገር አለ። ወርቁ አለ፣ እብነበረዶ አለ፣ የከበረ ድንጋይ አለ። እስፔሻሊ ደግሞ እርሻ እጅግ በጣም አለ። ያንን መጠቀም ሁሉም ነገር አለ። እኛ ጋ አሁን ጭንቅላቱ አለ፣ ሀብቱ አለ፣ ተፈጥሮ አለ። ያንን በአንድ ላይ አቀናጅተን ብንጠቀም የት እንደርስ ነበር እና በዚህ በተለይ ክላስተሪንግ የሚባለው የክላስተር ፋርሚንግ ሲስተም የሚባለው ወይም ደግሞ የኩታገጠም እርሻን አርሶ አደሮቻችን በደንብ ተረድተውት ተጠቅመውት እጅግ በጣም ዘርፈ ብዙ ጥቅም እንዳለው ተረድተው በሚገባ እየሰሩና እያስተማሩበት እየተለወጡበት ያለ ሁኔታ አለ። ለምሳሌ ያክል ከጥቅሞቹ አንደኛው በጣም ከምንም በላይ ለእርሻ ስራ ማለት ሜካናይዜሽን የሚባለው ለትራክተር ምቹ የሆነ በጋራ ሲሰሩ ያ ምቹ ይሆናል። ምርትና ምርታማነት ከ20 እስከ 30% በነገራችን ላይ በክላስተር ስሰራ ኢንዲቪጁአሊ በምሰራው መሬትና በክላስተር በምሰራው መሬት ልዩነቱ ከ20 እስከ 30% የምርት ልዩነት ይኖራል። ሶ በክላስተር ሰርተ ከ20 እስከ 30% ምርታማነት ከጨመረ ክላስተርም በደንብ የማተገብርበትና ውጤት የማታመጣበት ለፍተም ቢሆን ጥረህም ግረህም እዚህ ማድረግ ባለሙያውም አመራሩም ቁጭሎ ማህበረሰብ በደንብ አንድ አመት ውስጥ አስተግብረ ውጤት እንዳለው ካወቀ እኛ ጋር ምንም ልፋት የለም ማለት ነው። የማስታውሰው የዛሬ አምስት ዓመት አካባቢ አምስት መቶ ሄክታር አቅድም በክላስተር አራት መቶ ስልሳ አንድ ሄክታር ነው ተግባራዊ ያደረግን በአምስት ዓመት ውስጥ ልዩነት በዚህ በወረዳችን 77113 ሄክታር ነው ተግባራዊ ያደረግነው። ሶ ኢማጂን ከ461 ተነስተ እዚህ መድረስ እጅግ በጣም ለውጥ አለ ማለት ነው። ሶ ኔክስት 2018-2019 የምርት ዘመን ደግሞ እኛ 90 በመቶ ክላስተርን ሁሉም ቦታ ላይ እንተገብራለን ነው። እኛ ጋ አሁን በፊት 41 ቀበሌዎች ነበሩን፣ አሁን ወደ ከተማ አራት ቀበሌዎች ሄደዋል። በዚህ በ41 ቀበሌዎች ውስጥ በፊት በነበሩት 27 ቀበሌዎች ኩታ ገጠመን ተግባራዊ ያደረጉ ናቸው። እያንዳንዱ ቀበሌ ቢያንስ አንድ ክላስተር ሊኖረው ይገባል። በየትኛውም የሰብል አይነት ክላስተር ይስራ፣ በእያንዳንዱ ቀበሌ አንድ ክላስተር መኖር አለበት የሚል እቅድ ነድፈን ወደ ታች ወርደን ተግባራዊ እያደረግንበት ነበር። ሶ አሁን በረሃ አካባቢ ያሉ አሉ፣ ወደ ወርቅ ፎከስ የሚያደርጉ አሉ። እነሱንም ቀስ በቀስ እያስገባናቸው እንገኛለን። እስካሁን ግን ወደ 27 ቀበሌዎች በኩታ ገጠም ሰፋፊ እርሻዎችን ተግባራዊ በማድረግ ውጤት እያመጡ እየተለወጡ ያለበት ሁኔታ አለ። ዚጋ ምርት እና ምርታማነት እጅግ በጣም እየጨመረ በምግብ ራሳቸውን ከመቻልም አልፎ የምግብ ዋስናቸውን አርሶ አደሩ ከማረጋገጥም አልፎ ለሀገር ባለውለታ የሆነ አርሶ አደር እዚህ አሁን እንደምታዩት እዚህ አካባቢ ላይ ወደ 1600 ሄክታር ከ24000 ኩታ ገጠም ውስጥ 1600 ሄክታሩ በምርጥ ዘር ብዝት እያባዙ ያለው አርሶ አደር በነገራችን ላይ ባለሀብት አይደለም። ምርጥ ዘር የሚያባዛው ሌላ ክልል ላይ ስንላይ ምርጥ ዘር የሚያባዘው ባለሀብት ነው። እኛ ጋር ባለሀብት መሬት ይወስዳል ወይ ብድር ይበደርበታል ይጠፋል። እኛ ጋር አሁን መሬት እየቀማ የክልሉ መንግስት ለአርሶ አደር ነው እየሰጠ ያለው። ስለዚህ በጣም መቀጠል አለበት ይሄ አርሶ አደር ነው። ስለዚህ የእኛ አርሶ አደር የክልሉን የምግብ ፍጆታ ከበር ማድረግ ብቻ መቻል ብቻ ሳይ ለራሱም አልፎ ለሀገርም ትልቅ ባለውለታ የሆነ አርሶአደሮች ናቸው ያሉ። ይሄ ሰውዬ ከመጀመሪያ ጀምሮ የቡልግሉ ቀበሌ ሊቀወንበር ነበር። ፈይሰል ይባላል። ሊቀወንበር ሆኖ እያለ በስራ ቢዚ ነው፣ የራሱን ስራ እየሰራ ቀበሌ እያስተዳደረ፣ ሞዴል አርሶ አደር ስለነበረ ቀበሌ አመራር ሆኗል። ቀበሌ አመራር የሆነበት ምክንያት አንዱ ሞዴል ስለሆነ ነው፣ እና የሚሰራው ስራ ሰርቶ ማሳየት አለበት በሚል ቀበሌ አመራር ሆነ። ከዛ ደግሞ ያው የአመራርነት ጉዳይ ዱላ ቅብብሎሽ ስለሆነ ይሄ ሰውዬ ከነበረበት ኃላፊነት ትንሽ አሳርፈ ነው አቅም መፍጠር አለበት። አሳረፍንና አቅም መፍጠር አለበት በሚል አሁን ዘር ብዜት፣ ሌላ ደግሞ መስኖ አይተን ከሆነ የሚተከል ብዙ የፈላ ሽንኩርት አለ። ቀጣይ ዝግጁ ገበያ ለማረጋጋት ብዙ አቅም አለው። ከተማ ላይ ቦታ ገዝተዋል። ስለዚህ ለአርሶ አደር ወይም ለኛ ቀበሌ ይሄ ሰውዬ አርአያ መሆን የሚችል ሳይሆን የሆነ አካል ነው። በዚህ መልኩ ነው የምንገልጽና ስለዚህ እኔ በበኩሌ የማስተላለፊለት በዚሁ መቆየት ያለበትም ስራው እየተሰራ ሌሎች አርሶ አደሮች የማብቃት ኃላፊነት እንዳለበት ማወቅ አለበት። እሱ ብቻችሁ ብቻ አይደለም። ምክንያቱም አንድ ባለ ሀብት ወይም አንድ ሞዴል በአንድ ቀበሌ፣ ሁለት ሶስት ሞዴል በአንድ ቀበሌ በቂ አይደለም። እርግጥ ብዙ አለ እዛ ቀበሌ ላይ ብዙዎች የተቀየሩበት ሁኔታ አለ። እናት ከሆነ ልጆችም አባት መሆን አለበት። ማነው እንደ አባት ጀግና መሆን አለባችሁ። ሞዴል መሆን አለበት። ሰርቶ ማሰራት፣ ሰርቶ ማሳየት፣ ሰርቶ ውጤታማ መሆን ያስፈልጋል የምለ ነገር ነው። እና በወረዳ መስተዳደር ሲም እኔ ማመሰግነው ስድስት ስልሳ አንድ የሚባል ዝርያ ነው። እንደምታየት በጣም መሬቱን ፈርታይል ነው። ብዙ ጊዜ የምናየው አንዳንድ ቦታዎች ላይ በጣም የተጎዱ ቦታዎች ላይ አንድ በትንሹ ነው የሚይዘው፣ እዚህ ጋር ግን ሁለት ነው የሚይዘው። ግብአት በአግባቡ በሳይንሱን ጠብቀ በሰጠ ቁጥር ለምሳሌ አንድ ልጅ ተወልዶ የራሱ የሆነ ሲዝን ቢኖረውም በሶስት አራት ወር ውስጥ ነው የሚደርሰው። ይዘራል፣ ይኮተኮታል፣ በአግባቡ ግብአቱ ምግቡ ይሰጠዋል። የአድጋ በጊዜ ይዘራል፣ በጊዜ ይደርሳል። ክትክል አለው፣ ክትክል ተደርጎለት ይቀዳል። መዳበሪያ ግብአት በአግባቡ ይሰጠዋል። በፊት ላይ እስከ ሰባ ሁለት ኩንታል ሊወጣ ነበር ፐር ሄክታር ማለት ነው። እጅግ በጣም ደስ የሚል ነው። አብዛኛዎች ቀበሌዎቻችን እኛ ጋ አሁን ተራራውን እራሱ እየቆፈሩ ነው በነገራችን ላይ ድንጋይ ስለሆነ እንጂ ስለዚህ እዚህ ያለው አካባቢ ማህበረሰብ በቅቷል። ዘር ብዜት እኛ ሌላ ቦታ ነው አናውቀውም ነበር። ከዚህ ሶስት አመት ወደዚህ ግን አርሶ አደሩን በደንብ በመተግበር ሙያዊ ድጋፍ በመስጠት ምክራችንን በመቀበል ዘር እያባዙ አንድ ኩንታል በትንሹ 6000 ብር ነው የሚሸጡት፣ አንድ ኩንታል። ስለዚህ አንድ ሄክታር ላይ ሚኒመም እስካሁን በሁለት ዓመቱ ሲወጣ 50 ኩንታል ይወጣል። በዘርብዜት ደረጃ ያው በደም ካልተንከባከቡት እስከ 30 ኩንታል እስከ 40 ኩንታል ብለው ነው የሚይዙት፣ በህጉ ድርጅቶች ማለት ነው። ግን እኛ ጋር ከ50 ኩንታል በላይ ነው የሚወጣው። 50 ኩንታል ሲባዛ በ6000 ብር አንድ ሄክታር ላይ ከ300000 ብር በላይ ያገኛል ማለት ነው። ውድ የፕሮግራማችን ተከታታዮች የቤኒሻንጉል ጉሙዝ ሚዲያ በአቡራሞ ወረዳ ብልድግሉ ቀበሌ በመገኘት አርሶ አደሩ የዘር ብዜትን በመጠቀም በኩታገጠም የማልማት ባህሉን እያሳደገና ኢኮኖሚያዊ ተጠቃሚ ስለመሆናቸው ሚዲያው በዳሳው አካቷል። አርሶ አደሩ በአሁኑ ሰዓት ከኋላ ቀር የአስተራረስ ዘዴ በመላቀቅና ዘመኑ ያፈራውን ቴክኖሎጂ መጠቀም መጀመሩ ተስፋ የሚያጭር ነው። ምርታማና ምርታማነት እንዲርግ አሁን ላይ የተቀጣጠለው ውጤታማ የግብርና ስራ ዳር ይደርስ ዘንድ የግብርና ባለሙያዎች አሁን ካለው በላይ አርሶ አደሩን በሙያቸው ይደግፉት። የግብዓት አቅርቦቱ ለአርሶ አደሩ በወቅቱ የማድረሱ ጉዳይ ተጠናክሮ ይቀጥል መልእክታችን ነው። ሰላም።